የብልጽግና ፓርቲ ምክትል ፕሬዝደንት እና የዴሞክራሲ ስራ ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራ ሁለተኛውን የጽዱ ኢትዮጵያ ንቅናቄ አስጀመሩ። ንቅናቄውን ለመጪዎቹ ስድስት ወራት የሚዘልቅ ሲሆን በተለያዩ መንገዶች ከ65 ሚሊዮን ለሚያልፉ ዜጎች የግንዛቤ ማስጨበጫ ስራም ይሰራበታል። በዓለም አቀፍ ደረጃ ለ52ኛ ጊዜ በኢትዮጵያ ደግሞ ለ32ኛ ጊዜ የሚከበረው የዓለም አካባቢ ጥበቃ ቀንም ከንቅናቄ ማስጀመሪያ ጋር እየተከበረ ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አበቤን ጨምሮ የክልል ርዕሰ መስተዳድሮች፣ የአካባቢ ጥበቃ ባለስልጣን ኃላፊዎች ባለድርሻ አካላትም ተሳትፎበታል። ታምራት ደለሊ ተጨማሪው ሊያደርሰን በከተማ በመስመራችን ላይ ይገኛል። ታምራት እንደምን አለ? በማስጀመሪያው ላይ የተነሱ ሀሳቦችና አጠቃላይ ያለህን መልከታ አድርሰን። አመሰግናለሁ ለይኩን። እንግዲህ አንተም በመግቢያ ለማንሳት እንደሞከርከው ሁለተኛው የጽዱ ኢትዮጵያ ንቅናቄ ነው በዛሬው ዕለት የተጀመረው ማለት ነው። ንቅናቄውንም እንግዲህ ያስጀመሩት የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ ናቸው። እንግዲህ በንቅናቄ ማስጀመሪያ መርሃ ግብሩ ላይ የተለያዩ ከፍተኛ የመንግስት የስራ ኃላፊዎችም ተገኝተዋል። በተለይም ደግሞ የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ የተለያዩ የክልል ርዕሰ መስተዳድሮች እንዲሁም ደግሞ የአካባቢ ጥበቃ ቢሮ ኃላፊዎችም ጭምር ናቸው ጀመሪያ መድረክ ላይ የተገኙት ማለት ነው። እንደሚታወቀው ኢትዮጵያ በአካባቢ ጥበቃ ላይ ጠንካራ ስራዎችን ስትሰራ ቆይታለች። በተለይም ደግሞ የተለያዩ በክለቶችን ከመቀነስ አንጻር እንዲሁም ደግሞ ለዓለም አቀፍም ስጋት የሆነውን የአየር ሁኔታን ለማስተካከልም ጭምር የተለያዩ የራሷን አሻራዎችን ስታሳርፍ ቆይታለች ማለት ነው። እዚህ ላይ ደግሞ የአረንጓዴ አሻራ መርሃ ግብር ባለፉት ስድስት ዓመታት ሲተገበር የቆየው ማለት ነው ትልቅ ድርሻን ይወስዳል ማለት ነው። ይሄ ሁሉ አካባቢ ጥበቃን ከማረጋገጥ ለማድረግ ባሻገር ጎዳናዎች ጽዱ እንዲሆኑ ሀገር ጽዱ እንድትሆንም ጭምር ሚናውን የሚወጣ ስለመሆኑ ነው የተነሳው ማለት ነው። ለዚሁ ያግዝ ዘንድ ባለፈው 2016 ሚያዝያ ላይ የተጀመረው የመጀመሪያ ዙር የጽዱ ኢትዮጵያ ንቅናቄ በርካታ አውንታዊ ውጤቶችን እንዳመጣም ጭምር ነው በዚህ መድረክ ላይ የተገለጸው ማለት ነው። በተለይም ለአብነት በአዲስ አበባ ከተማ የተሰሩትን ስራዎች ለመመልከት ያክል በመድረኩም የተነሳው በአብነት የአዲስ አበባ ከተማ የስራ ውጤቶች እንደመሆናቸው መጠን የኮሪደር ልማቶች የጽዱ ኢትዮጵያን ከማረጋገጥ አንጻር ጉልህ ሚናን ሲጫወቱ እንደቆዩ ነው የተነሳው። ከዛ ባሻገር ደግሞ በየአካባቢው የተለያዩ ብክለቶችም እንዳይፈጠር ከ450 የሚሻገሩ የመጸዳጃ ቤቶችም በጎዳናዎች ላይ መሰራታቸውን ነው የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመድረኩ ባደረጉት ንግግር ያነሱት ማለት ነው። ከዛ ባሻገር ደግሞ ከዚህ ቀደም ለነዋሪዎች አስቸጋሪ የነበሩ ወንዞችን እንክብካቤ ከማድረግ እንዲሁም ደግሞ ዳርቻ ልማቶችን ከመስራት አንጻርም ከ75 በላይ የሚሆኑ ወንዞችን ማልማት መቻሉንም ነው ያነሱት። እነዚህ ከ75 በላይ የሆኑ ወንዞች በ44 ኪሎ ሜትር የሚሸፍኑ እንደመሆናቸው ነው ያነሱት ማለት ነው ከንቲባ አዳነች አቤቤ። ከዛ ባሻገር በአረንጓዴ አሻራም በከተማይቱ የተሰሩ ስራዎች ብርቱ ውጤቶች የተገኙበት ለጽዱ ኢትዮጵያ ንቅናቄም ውጤታማነቱን ያረጋገጡ ስለመሆኑ ነው ያነሱት ማለት ነው። በመድረኩ ንግግር ያደረጉት የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ኢትዮጵያ ጎዳናዎቿን ጽዱ ለማድረግ አካባቢዎችን ጽዱ በማድረግ ንጹህ የስራ ሁኔታን ከመፍጠር አንጻርም የተለያዩ ስራዎችን ሲሰራ መቆየቷንም ነው ያነሱት። እነሱም የአረንጓዴ አሻራ የተሰሩት በአረንጓዴ አሻራ የተሰሩ ስራዎች ደግሞ ይህን ከማገዝ አንጻር ትልቅ ሚና ሲጫወቱ እንደነበር ነው ያነሱት። ከዛ ባሻገር በአዲስ አበባን ጨምሮ በተለያዩ የሀገሪቱ ከተሞች ላይ እየተሰራ የሚገኘው የኮሪደር ልማት ስራዎችም ከዚህ ቀደም የነበሩ ብክለቶችን ያስቀረ ከዛ ባሻገር ደግሞ ውበትንም ለጎዳናዎቹ ያጎናፀፈ ስለመሆኑ ነው እያነሱት። በተለይም ከዚህ ቀደም በየጎዳናዎቹ የሚፈሱ ወንዞች ብክለትን ከመፍጠር አንጻር፣ ከዛ ባሻገር የአፈር አንድ ላይ መቀራመት፣ የተለያዩ ቆሻሾችን አንድ ላይ በመሆን የሚፈጥሩትን ብክለቶች ከመቀነስ አንጻር የኮሪደር ልማቱ ትልቅ ድርሻን እንደተወጣ ነው ያነሱት። ከዚህ ቀደም በብክለት ይታወቁ የነበሩት ዛሬ ላይ የቱሪዝም መዳረሻ ስፍራዎችም ሆነው እያገ እየተገለገሉ ይገኛሉ ነው ያሉት። ከዛ ባሻገር ደግሞ ትልቅ የመዝናኛ ስፍራዎችን በመሆን የአካባቢውን ማህበረሰብ የከተማውን ማህበረሰብ ከዛ ባሻገር ደግሞ የዓለሙን ማህበረሰብ እያገለገሉ እንደሚገኙ ነው ያስረዱት። የሕፃናት መጫወቻዎችን በርከት ተደርገው በዚህ በኮሪደር ልማቱን አስታከው መሰራታቸውን አስታውቀዋል ማለት ነው። ይህ ሁሉ ታዲያ አንድ ላይ ሲደመር የተጀመረው የጽዱ ኢትዮጵያ ንቅናቄ እውን እንዲሆን ጭምር የጉልህ ሚናን መወጣቱን ነው ያነሱት በሁለተኛው የጽዱ ኢትዮጵያ ንቅናቄም ጠንካራ ስራዎች የሚሰራ ስለመሆኑ ነው የተመላከተው። በተለይም ደግሞ በተለያዩ አማራጮች 65 የሚሆኑ ዜጎችን የግንዛቤ ማስጨበጫ ስራ እንደሚሰራም ጭምር ነው የተመላከተው። በተለይም ደግሞ 15 ሚሊዮን የሚሆኑ ዜጎች ጋር በቀጥታ ገጽ ለገጽ የግንዛቤ ማስፋት ስራ እንደሚሰራ ነው የተነገረው። የ50 ሚሊዮን የሚሆኑት ደግሞ የተለያዩ ዲጂታል መንገዶችን በመጠቀም የግንዛቤ ማስጨበጥ ስራዎች የሚሰሩ ስለመሆኑ ነው የተመላከተው በተለይም በዚህ በሁለተኛው ጽዱ ኢትዮጵያ ንቅናቄ ላይ የድምጽ ብክለትን ከመቀነስ አንጻር ትልቅ ስራ መስራት እንደሚጠበቅም ጭምር ነው የተመላከተው። ከዛ ባሻገር የደንብ ማጽደቅ የተለያዩ የፖሊሲ ስራዎችንም ከመስራት አንጻር ትልቅ እርምጃ የሚወሰድበት እንደመሆኑ ሁሉም የሀገሪቱ ዜጎች በዚህ ላይ መሳተፍ እንዳለባቸው በመጀመሪያው ዙር የተሳካው የጽዱ ኢትዮጵያ ንቅናቄ በሁለተኛውም ዙር ውጤታማ እንዲሆን ሁሉም የሀገሪቱ ዜጎች መሳተፍ እንዳለባቸውም ጭምር ነው አጽንኦት ሰጥተው የተናገሩት ማለት ነው። ከዛ ባሻገር ደግሞ በዛሬው እለት ኢትዮጵያ ንቅናቄ ማስጀመሪያ ጎን ለጎን በዓለም አቀፍ ደረጃ ለ52ኛ ጊዜ በኢትዮጵያ ደግሞ ለ32ኛ ጊዜ የአካባቢ ጥበቃ ቀንም እየተከበረ ነው የሚገኘውእና ና ኢትዮጵያ በአካባቢ ጥበቃ ላይ የጀመረችውን ስራዎች ከማስቀጠል አንጻር አሁንም ጠንክራ መስራት እንዳለባት በመድረኩ ተጠቁሟል ማለት ነው። ለይኩን መድረኩ ይህንን ይመስል ነበር። አመሰግናለሁ።